ሦስተኛው ዓለም አቀፍ የሃይማኖት ተቋማት የምክክር ጉባኤ ተካሄደ። በአዲስ አበባ ሦስተኛው ዓለም አቀፍ የሃይማኖት ተቋማት ጉባኤ ግንቦት 5 2017 ዓ ም በሂልተን ሆቴል ተጀመረ። ጉባኤው የሁለት ቀናት መራ ግብር ያለው ሲሆን የሃይማኖት ትብብር በሰላም በመከባበርና በአብሮነት ይበልጥ እንዲጠናከር ታስቦ የተዘጋጀ ጉባኤ ነው። ፕሮግራሙ የኢትዮጵያ ብሔራዊ መዝሙር ተዘምሮ እንዲሁም በሃይማኖት አባቶች በተደረገ ጸሎት የተጀመረ ሲሆን የኢትዮጵያ ካቶሊካዊት ቤተ ክርስቲያንና ብፁ ካርዲናል አቡነ ብርሃን ኢየሱስን በሞከል የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁ አቡነ ተስፋ ስላሴ ታደሰ የኢትዮጵያ ጳጳሳት ጉባኤ ጽሕፈት ቤት ጠቅላይ ጻፊ ክቡር አባ ከተማ አስፋውና ሌሎችም ተሳ ተሳታፊዎች ተገኝተዋል። በእለቱም የፌዴራል ፕሬዚዳንት ክቡር ታዬ አጽቀሥላሴ ተገኝተው ይህ ጉባኤ ለአፍሪካ ልጆች ከፍተኛ አስተዋጽኦ አለው፣ የአፍሪካ ልጆች ፍትሕ እና ሰላምን ይፈልጋሉ፣ ሰላም ምትኬ የለው በመሆኑ የጋራ ቁርጠኝነትን በማድረስ ወደፊት ልንጓዝ ይገባል በማለት መልእክታቸውን አስተላልፏል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የታደለ ይህ መድረክ በሰላም ዙሪያ ላይ የመጀመሪያ አጀንዳውን ያደርጋል፣ ዓለም ወደ ሰላም እንድትመጣ በአየር ንብረት ለውጥ፣ በስደተኞች ዙሪያ፣ በወጣቶች የስራ እድል ፈጠራ የሚመክርበት በተለይም የታዳጊ አገራት አቅም እንዲያጎለብቱ የተባበሩ መንግስታት አባላት የቡድን ሀያ አባል ሀገራት የሚመለከቱበት መድረክ ነው፣ በማለት ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከአራት ተቋማት ጋራ ዓለም አቀፍ ተቋማት ጋራ እና ሀገር ውስጥ ካሉ ተቋማት ጋር በመሆን ያዘጋጀው ዓለም አቀፍ ጉባኤ ነው። ሶስተኛ የኢንተርፌስ ፎረም ነው። ከጂትዌኒ ኢንተርፌስ ፎረምና እንዲሁም ከአፍሪካ ዩኒየን እንዲሁም ከአፍሪካ ዩናይትድ ሪት ኢኒሽቲቭ አፍሪካ ከሚባለው ተቋማት ጋራ በጋራ ሆነን ያዘጋጀ ነው። በተለይ የጂ ትዌኒ የአፍሪካን አጀንዳ ከማቀንቀን አኳያ በጂ ትዌኒ ለሚካሄደው በደቡ አፍሪካ የ25ቱ በኬፕ ታውን ከተማ ደ አፍሪካ አዘጋጅነት የሚካሄድ እንደሆነ ይታወቃል። በቀጣይ ሴፕተምበር ላይ ከዛ በፊት ግን ሃይማኖት ተቋማት የበይነ ሃይማኖት ተቋማት ጉባኤ የመሪዎች ለዛኛው ጉባኤ የሚሆን የአፍሪካን ድምፅ የሚያሰሙበት በአፍሪካ መዲና በሆነችው አዲስ አበባ ይህ መድረክ እንዲዘጋጅ የኢትዮጵያ ሃይማኖት ተቋማት ጉባኤ ኢኒሽቲቭን በመውሰድ ዋና ኃላፊነቱን ሚና በመቀበል ከተለያዩ በአፍሪካ ከሚገኙ የእምነት ተቋማትና ተጽዕኖ ፈጣሪዎች የባህል መሪዎች እንዲሁም በዓለም አቀፍ ከሚገኙ የጂቱኔ አባል ሀገራት የሃይማኖት መሪዎች ጋር በመሆን የተዘጋጀ መድረክ ነው። ቁጥራቸው ከሁለት መቶ በላይ የሚልቁ አጠቃላይ ተሳታፊዎች ይገኛሉ። በዓለም አቀፍ ደግሞ ከሚገኙት የኢትዮጵያ አጋር ተብለው ከሚጠሩት ሀገራት መካከልም መርጠን የጋበዝንበት መድረክ ነው። ስለዚህ ይህ መድረክ በሰላም ላይ የመጀመሪያ አጀንዳ አድርገው የሚነጋገር ዓለም ውስጥ ያለውን ጦርነት እንዲቆም ወደ ሰላም ዓለም እንድትመጣ የሚመክር በክላይሜት ቼንጅ ወይንም የአየር ንብረት ለውጥ ላይ የሚመክር እንዲሁም የስደተኞችን የሚቆምበት ሁኔታና በሀገር ውስጥ ወጣቱ ሰርቶ የስራ እድል ፈጠራ እንዲካሄድ የሚመክርበት የታዳጊ ሀገራትን አቅም እንዲያጎለብቱ የተባበሩት መንግስታት አባላት የሆኑ በተለይ የጂ ትዌንቲ የግሩፕ ሀያ አገር አባል አገራት በዚህ ጉዳይ ላይ ታዳጊ ሀገሮችን ወይንም ደግሞ በድህነት ውስጥ ያሉትን አገራት የሚመለከቱበት ሰብአዊ መብት አጠባበቅ ላይ የሚመክሩበትን አጀንዳ እንዲፈጥሩ የሚያመቻች ወይንም አመቻች መድረክ ተብሎ ነው የሚጠራው። ስለዚህ በቀጣይ በኬፕ ታውን ለሚካሄደው የ2025 የዓለም የግሩፕ ሀያ ሀገራት መሪዎች ከማካሄዳቸው በፊት ጉባኤያቸውን ይህ ጉባኤ ለነሱ የአጀንዳ መረጣና እንዲሁም ይህንን አጀንዳ ተቀባይነት አግኝቶ ውይይት ተካሂዶበት ድምፅ ለሌላቸው ድምፅ እንዲሆኑ የሚካሄድበት መድረክ ነው። ስለዚህ አሁን እዚህ የሚገኙት በዓለም ላይ ያሉ የእምነት ተቋማቱ በተለይ የግሩፕ ሀያ አባል ሀገራት ዋና ዋና መሪዎች ከፕሬዚደንቱ ጨምሮ ሌሎች ስራ አስፈጻሚዎች የተገኙበት ትልቅ መድረክ ነው። ከዛ ባለፈ መልኩ ደግሞ በተለይ የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንን የማሳለጥ ሚናውን በአፍሪካ መዲና በአዲስ አበባ በሚካሄደው በዚህ መድረክ ላይ ሆስት በማድረግ ወይም ደግሞ ጉባኤውን በመምራት እና በማዘጋጀት በየዓመቱ ዛሬ ሶስተኛ ዓመቱን ይዘዋል ማለት ነው። ዛሬ ሶስተኛ ጉባኤውን በሂልተን አዲስ እያደረገ እንገኛለን። በመርሐ ግብሩ በተለያዩ አጀንዳዎች ላይ የፓነል ውይይት የተደረገ ሲሆን የካርዲናል ኦናይከን የሰላም ፋውንዴሽን ዋና ዳይሬክተር ሲስተር አጋታ በተቋሙ ስለሚሰሩ የአመራር ስራዎችና የሰላም ግንባታ ላይ ሰፊ ማብራሪያ ሰጥቷል። በመልእክታቸውም የቡድን ሀያ ሀገራት ሰላምን ለማስፈን የሚሄዱበት ርቀት ሰፊ ነው። ማህበረሰብ አቀፍ የሰላም ግንባታንም ብንመለከት የልብ ስብራትን የሚያክም ነው። የእምነት ኃይል አንድነትን፣ ውህደትንና ሰላምን የሚያስፈን ትልቅ ኃይል ነው በማለት ተናግረዋል። በአፍሪካ የጳጳሳት ጉባኤ ተጠሪ ክቡር አባ ስቲቨን ኦኬሎ በዚህ ውይይት ላይ የተሳተፉ ሲሆን ለማህበረሰብ አንድነት እንዲሁም ለእርቀ ሰላም ምን ማድረግ አለብን የሚል ንግር ያቀረቡ ሲሆን የአፍሪካ አንድነትና የቡድን ሀያ አባል ሀገራት በአፍሪካ ሰላም ላይ እየሰሩ ቢገኙም ግጭቶች፣ ጦርነቶችና የማህበራዊ ድረ ገጾች ተጽዕኖ አሳሳቢ እንደሆነ ተናግረዋል። በጉባኤው የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ የታደሰ የሃይማኖት አባቶችና እናቶች በሰላም ግንባታ ላይ ያላቸውም ና ትልቅ ነው። ምክንያቱም ብዙ ህዝብ እነርሱን ይከተላል። ሰዎች ፈሪያ እግዚአብሔርም እንዲማሩ ማድረግ የኛ የሃይማኖት አባቶች ኃላፊነት ነው በማለት መልእክታቸውን አስተላልፈዋል። እንግዲህ የሃይማኖት አባቶችና እናቶች የሃይማኖት አገልጋይ ወንድሞችና እህቶች የሚያደርጉት አስተዋጽኦ በዓለም ላይ በሰላም ግንባታው ላይ ትልቅ ነው። ምክንያቱም ብዙ ህዝብ ወደ እነሱ ይሄዳል። ብዙ ህዝብ በነሱ ስር ይማራል። ብዙ ህዝብ በነሱ ስር ይገለገላል። እና ፈሪሃ እግዚአብሔርን ማስተማር የኛ ነው። ለህይወት መስራት እንዳለብን ማስተማር የኛ ነው። ህይወትን በጥሩ ባህሪ በጥሩ ስነ ምግባር መኖር እንዳለብን፣ በመከባበር መኖር እንዳለብን ማስተማር የኛ ተልዕኮ ነው እና በዚህ ስብሰባ ላይ እንዳየነው መንግስትም በብሔራዊም ቢሆን በአህጉራዊ ደረጃ ስለ ሰላም ሲሰራ አብሮ መስራት ተገቢ ነገር ነው ለእኛ። እነሱም በእኛ አጀንዳ ውስጥ ገብቶም መተባበር እና መስራት ይችላሉ። ዋናው ግን እኛ ተልኳችን ነው የሃይማኖት ተልኳችን ነው። ስለዚህ እስልምናውም ያስተምራል ሰላም ስለ ሰላም እንዲሰራ ክርስትናውም ያስተምራል፣ አይሁድ ሃይማኖትም ሌሎቹ ሃይማኖቶችም ሁሉ ያስተምራሉ እና ቅድም በስብሰባው ላይ እንደተደገመው ጎልደን ሩል የሚለው በሁሉ ሃይማኖት ውስጥ ሊኖር የሚችለው ህግ ለሁላችን የሚሰራ ነው። ስለዚህ ያንን ማስታወስ ያንን እንዲህ ተግባራዊ እንዲሆን ማነቃቃት ችግር ግን ሲኖር፣ ምክንያቱም ፍጹማን ስላልሆንን ስህተቶች አሉና እንደ ግለሰብም እንደ ህብረተሰብ በንስሐና በእርቅ መንገድ ደግሞ እንደገና ግንኙነታችን መጠገን እንዳለብን ነው የምናስተምረው።